ሰላም ጠና አስጠልኝ። ይህ ከእኔ ጋር እናንብብ የተባለው የዩቲዩብ ቻናላችን ነው። በዚህ የዩቲዩብ ቻናል ላይ የተለያዩ አይነት ረጃጅምና አጫጭር ልብ ወለድ ትረካ መጽሐፎችን ይዘንላችሁ እንቀርባለን። ከዚህም በተጨማሪ ቁም ነገር አዘል ቀልዶችን፣ የተለያዩ አይነት መጣጥፎችን፣ የግጥም መልብሎችና ሌሎችንም ጽሑፎች እንፈትሻለን፣ እንተርካለን። ዛሬም ተረበኛውን ናስሩዲን ቀልድ ቀመስ ቁም ነገሮች ከሚለው መጽሐፍ ላይ የተወሰኑ ክፍሎችን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ጋብዛችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውላን ምልክት መንካታችሁንም አትርሱ። ይህም አዳዲስ የሆኑ ቪዲዮዎች ሲለቀቁ መልእክት እንዲደርሳችሁ ይረዳችኋል። ተረበኛው ናስረዲን ቀልድ ቀመስ ቁም ነገሮች ደራሲ ኢድሪስ ሻህ፣ ተርጓሚ አማረ ማሞ። ሙላ ወይም አለቃ ናስረዲን ዓለም አቀፍ የሥነ ቃል አፍላቂ ሰው ነበር። የኖረበት የታሪክ ወቅት በመካከለኛው ዘመን ቢሆንም ቁም ነገር ቀመስ ቀልዶቹ በመረሳትና በመዘጋት ፋንታ ከትውልድ ወደ ትውልድ እያሸቱና እየጎለበቱ የሚሄዱና በሚሊዮን የሚቆጠሩ የተለያዩ አገር ሕዝቦችን የሚያዝናኑ የሚያመራምሩና የሚያወያዩ ከመሆን አላቋረጡም። ናስረዲንን የአገራቸው ዜጋ አድርገው የሚቆጥሩ ሕዝቦች ጥቂት አይደሉም። ግሪኮች፣ ግብፃውያን፣ ኢጣሊያኖች ቀልዶቹን እንደ ራሳቸው የሥነ ቃል ቅርስ ይቆጥሩታል። ራሽያኖች በናስረዲን ቀልዶች ላይ የተመሠረተ ፊልም በማቀናበር የሀገራቸውን የገዥ መደብ አባላት ማጋለጫ አድርገው ተጠቅሞበታል። የናስረዲንን የቀየ ቅርስ የእኛ ነው የሚለውን እምነታቸውን አጥብቀው በመያዝ ቱርኮችን የሚወዳደር አልተገኘም። ናስረዲን በቱርክ ሀገር ኤክስ ሼር ከተማ መወለዱን ብቻ ሳይሆን እስከ ዛሬ ድረስ ጠብቀን አቆይተናል የሚሉትን መቃብሩን ለዓለም በይፋ በማሳየት ላይ ይገኛሉ። ከዚህ በቀር በዓመት አንድ ጊዜ በናስረዲን ስም የተሰየመ ፌስቲቫል በማዘጋጀት የሙላ ናስሩዲን ቀልዶች በይፋ እንዲዘከሩ ያደርጋሉ። ቱርኮች ለአገር ጎብኚዎች ከሚያቀርቧቸው የመረጃ ጽሑፎቻቸው ውስጥ የናስሩዲንን ቀልዶች በመስህብነት ይጠቀሙባቸዋል። ከቀልዶቹ ይዘት እንደምንረዳው ከሆነ ናስሩዲን በሕይወት ዘመኑ ያልረገጠው አገር ያልሆነው ነገር የለም። የሕይወትን የተለያዩ ገጽታዎች በመዳሰስ ረገድ በእጅጉ ተለዋዋጭ የሆነ ሚና ሲጫወት እናገኛለን። ናስርዲን ዛሬ ቂል፣ ነገ ጠቢብ፣ በተለያዩ ጊዜያት ደግሞ የሀገር አስተዳዳሪዎች አማካሪ፣ ለማኝ፣ መምህር፣ ሐኪም፣ ፈላስፋ፣ በሽተኛ ሆኖ የመገኘትን ሚና እያፈራረቀ የሚላበት ሰው እንደነበረ መረዳት አያዳግትም። ተረበኛው ናስርዲን ስለ ራሱ ሲናገር እኔ ህይወቴን ያሳለፍኩት የግልብጦሽ ነው ያለው አለ ምክንያት አይደለም። የናስረዲን ቀልድ ቀመስ ቁም ነገሮች ለአማርኛ አንባቢዎች ሊጥሙ በሚችል መንገድ ለማቅረብ ጥረት ተደርጓል። በተለይም የሀገራችን ህዝብ የረጅም ዘመናት ገጠመኙ ቅርስ የሆኑትን ምሳሌ አነጋገሮች በተቻለ መጠን ከቀልዶቹ ጋር ለማዋሃድ ተደክሞበታል። የናስረዲን ቀልዶች የመረመረ አንድ ሀያሲ፣ ሲ በየዘመናቱ አያሌ ሰዎች ከናስረዲን ተረቦች ብዙ ጥበብ፣ ብዙ ምስጢር፣ ብዙ የፍልስፍና እውነታ ለመቅሰም ጥረት አድርገዋል። ዛሬ ቀልዶቹን የሚያነብ ማንኛውም ሰው ሌላው ቢቀር ሁለት ጠቀሜታዎችን እንደሚያገኝባቸው ጥርጥር የለውም። ቀልዶቹን በጥሞና በማንበብ ደስታን ያተርፋል፣ የሕይወትን ጉራማይ ላይ ገጽታ ለማገናዘብ ይረዱታል። የሚል አስተያየት ሰንዝሯል። የዚህ መጽሐፍ አዘጋጅ ዓላማም ይኸው ነው። አሁን ከቀልዶቹ መካከል የተወሰኑትን ይዘንላችሁ እንቀርባለን። መልካም ቆይታ። የሚያውቅ ያሳውቅ የናስረዲንን ዝና የሰሙ የአንድ መንደር ነዋሪዎች በአንድ በተወሰነ ቀን ሰፈራቸው መጥቶ ንግግር እንዲያደርግላቸው መልእክተኛ ልከው ይጋብዙታል ናስረዲንም ግብዣውን ይቀበላል በቀነ ቀጠሮ የመንደሩ ሰዎች በሙሉ የስብሰባ አዳራሻቸውን ሞልተው ንግግር የሚያደርግላቸውን እንግዳ መምጣት ሲጠባበቁ ናስረዲን ልክ በሰዓቱ ከተፍ ይላል እንግዳውን የማስተዋወቁ ስነ ስርዓት፣ እንደተፈጸመ ናስረዲን የመናገሪያው መድረክ ላይ ይወጣና የተሰበሰበውን ሕዝብ ትኩር ብሎ እየተመለከተ የተከበራችሁ አድማጮች፣ በዛሬ ዕለት ንግግር የማደርግላችሁ ስለምን ጉዳይ እንደሆነ ታውቃላችሁ? ሲል ይጠይቃቸዋል። አናውቅም የሚል መልስ አብዛኛው ተሰብሳቢ ያሰማል። ታዲያ ካላወቃችሁ ለምን ታለፉኛላችሁ? እናንተን የመሰለ አላዋቂ እንዴት ማስተማር ይቻላል በማለት በቁጣ ከመድረክ ወርዶ ወደ ቤቱ ሄደ። መንደርተኞቹ በነገሩ ግራ በመጋባት እስቲ አንድ ጊዜ ደግሞ ጠርተን እንየው በማለት መልዕክተኛ ልከው በሚቀጥለው ሳምንት መጥቶ ንግግር እንዲያደርግላቸው ይጋብዙታል። ናስሩዲን ግብዣውን ይቀበልና በተባለው ቀን ከስብሰባው አዳራሽ በጊዜ ይደርሳል። አሁን ደግሞ ምን ይናገር ይሆን እያለ አዳራሹም ሞልቶና ሰብስፎ የሚጠብቀውን መንደርተኛ ትኩር ብሎ እየተመለከተ የተከበራችሁ አድማጮች፣ በዛሬው ዕለት ንግግር የማደርግላችሁ ስለምን ጉዳይ እንደሆነ ታውቃላችሁ? በማለት ያለፈውን ሳምንት ጥያቄ ቃል በቃል ይደግምላቸዋል። በስብሰባው የተገኙ የመንደሩ ነዋሪዎች በአንድ ድምፅ አዎ እናውቃለን ሲሉ ይመልሱለታል። መልካም፣ እኔ ልነግራችሁ ያሰብኩትን ጉዳይ ካወቃችሁ ንግግሬን በመስማት አላዳክማችሁም፣ ስለዚህ ወደ መጣችሁበት መሄድ ትችላላችሁ ብሏቸው ወደ ቤቱ ይመለሳል። የናስረዲን ሁኔታ የመንደሩን ነዋሪዎች በጣም ግራ አጋባቸው በጉዳዩ ከተመካከሩ በኋላ እስቲ እናስጨርሰው በማለት በሚቀጥለው ሳምንት ለሶስተኛ ጊዜ መጥቶ ንግግር እንዲያደርግላቸው መልእክተኛ ይልኩበታል ናስረዲንም ጥሪውን ይቀበላል ናስረዲን በቀጠሮ ቀን ከተፍ ይላል መንደርተኛውም በነቂ ሶቶ አዳራሹን ከአፍ እስከ ገደፉ ሞልቶ ይጠብቀዋል ናስረዲን መድረክ ላይ ይወጣና ምንም ሀተታ ሳያበዛ ታውቃላችሁ አታውቁ ይላል በተሰበሰበው ህዝብ ላይ ያፈጠጠ ግማሾቻችን እናውቃለን ግማሾቻችን ደግሞ አናውቅም፣ የሚል መልስ ያገኛል። በጣም ጥሩ እጅግ በጣም ጥሩ። እንዲህ ከሆነ የምታውቁ የማያውቁትን አስተምሩ፣ የማታውቁ ደግሞ ከሚያውቁት ተማሩ በማለት ከመድረኩ ወርዶ ወደ ቤቱ መሰስ አለ። ሜዳ ከሜዳ ውድቅት ላይ ሁለት የሰከሩ ሰዎች ተጣልተው ሲንጫጩ ናስረዲን ከእንቅልፉ ብንን ብሎ ይነሳል። አልጋው ላይ ሆኖ ሲያዳምጥ የሰዎቹ ጸብ እየከረረ ጩኸታቸውና ንትርካቸው እየጨመረ መሄዱን ሲረዳ በብርድ ልብሱ ጥቅልል ብሎ በሩን ከፍቶ ይወጣና ሰዎቹ ጸባቸውን አቁሞ በሰላም ወደ ቤታቸው እንዲገቡ በመምከር ሊገላግላቸው ሙከራ ያደርጋል። በዚህ ጊዜ ከሁለቱ ሰካራሞች አንዱ የናስረዲንን ብርድ ልብስ መንትፎ ፈትለክ ይላል። ሁለተኛው ሰውዬ ናስረዲን ራቁቱን መቅረቱን ሲያይ እርሱም የነፍስ አውጭኝ ይሮጣል። ናስረዲን በሩን ዘጋግቶ ቤቱ እንደገባ ባለቤቱ ምን ነበር እንዲያጣላቸው ብላ ትጠይቀዋለች። ተከናንባ እንደተኛች በብርድ ልብሴ ምክንያት መሆን አለበት፣ ብርድ ልብሴን እጃቸው እንዳገቡ ጸባቸውን አቁሞ ሁለቱም እግሬ አውጭኝ ብለው ተፈተለኩ፣ አላት። አንድ ቀን ሌሊት ቤት ውስጥ ሌቦች ገብተው ሲንጎዳጎዱ ናስረዲን ሰምቶ ፍርሃት ስለያዘው ቁምሳጥን ውስጥ ገብቶ ይደበቃል። ሌቦቹ ቤት ውስጥ የሚረባ ነገር ፈልገው ስላጡ ቁምሳጥኑን ይከፍታሉ። ናስረዲንን ቁምሳጥን ውስጥ ጭበጥበጥ ብሎ ተቀምጦ ያገኙታል። ለምንድነው ቁምሳጥን ውስጥ የተደበቀው በማለት አንዱ ሌባ በቁጣ ናስረዲንን ይጠይቋል። ናስረዲንም እዚህ ቁም ሳጥን ውስጥ እንዲ ኩርምት ብዬ የተደበኩት እናንተን ደስ የሚያሰኝ ነገር ቤቴ ውስጥ አለመኖሩ አሳፍሮኝ ነው አላቸው። የለበሰ በአቅራቢያው የሚኖር አንድ መስፍን ድል ያለ ድግስ የሚያበላ መሆኑን ናስሩዲን ይሰማና ወደዚያው ይሄዳል። በስፍራው እንደደረሰ የለበሰው ልብስ መናኛነት የተመለከቱ አጋፋሪዎች ተቀብለው በአዳራሹ ውስጥ አንድ ስርቻ ፈልገው ይወሽቁታል። ናስረዲን የተቀመጠበት ቦታ ፍርፋሪ እንኳ የማይደርስበት መሆኑን በመገንዘቡ ከአዳራሹ ሹልክ ይልና ይወጣና ወደ ቤቱ ፈጥኖ ይሄዳል። ከዚያም የክት ልብሱን ግጥም አድርጎ ይለብስና በአስቸኳይ ወደ ድግሱ ስፍራ ይመለሳል። መስፍኑ ግቢ እንደደረሰ እንግዳ ተቀባዮቹ የከበሮና የእንቢልታ ድምፅ ያሰሙለታል። የአጋፋሪዎቹ አለቃም እስከ በር ድረስ ወጥቶ ይቀበለውና መስፍኑ አቅራቢያው በክብር ስፍራ ላይ ያስቀምጧል። አፍታ ሳይቆይም ምርጥ ምግብና መጠጥ ይቀርብለታል። ናስረዲን ከእንጀራው እየቆረሰ ከወጡ እያጠቀሰ የክት ልብሱን ከዳር እስከ ዳር ይለቀልቅ ጀመር። ሁኔታውን ከሩቅ ሲመለከት የነበረው መስፍን ናስረዲን እየተቀመጠበት ስፍራ ደርሶ መጥቶ፣ ክቡር ሆይ ያበላሉ ባህል እስከዛሬ አይቼው የማላውቀው ስለሆነብኝ ግራ ገብቶኝ ነው ቀለብ ብዬ ላናግሮት በማለት እዚህ ድረስ የመጣሁት የተጋበዙት ራሱ ሆኖ ሳለ ከምግቡ ምንም ሳይቀምሱለት አንስተው ልብሶን የሚለቀልቁበት ሚስጥሩ ምን ይሆን ብሎ ውስጥ ጠየቀ። ናስረዲንም ከተቀመጠበት ተነስቶ እጅ በመንሳት እርግጥ ድግሶን መብላት የነበረብኝ እኔው ራሴ ነኝ። ከሁሉ አስቀድሜ ልገልጽሎት የሚሻው በዛሬው ቀን እርስዎ ግቢ ግብር ለመብላት ሁለት ጊዜ መምጣቴን ነው። መጀመሪያ ስመጣ አጋፋሪዎቹ የልብሴን አዳፋነት በማየት አዳራሹ ውስጥ አንድ ስርቻ ፈልገው ይሸጉጡኛል። እኔም ሁኔታው የማያዋጣ መሆኑን ስረዳ ከአዳራሹ ወጥቼ ወደ ቤቴ በመሄድ የክት ልብሴን ለብሼ ብመለስ በከበሮና በእምቢልታ አቀባበል ተደረገልኝ። የአጋፋሪዎቹ አለቃም ከደጅ ተቀብሎ የክብር ቦታ ላይ ያስቀመጠኝ፣ ምርጥ የሆነ ምግብና መጠጥ ቀረበልኝ። ለዚህ ሁሉ ያበቃኝ እኔነቴ ሳይሆን ልብሴ በመሆኑ በቅድሚያ ይድረሰው ብዬ ነው ሲል መልስ ሰጠ። የደባ ገበያ አንድ ቀን ናስረዲን ገበያ ወጥቶ ሳለ የተለያዩ ወፎች በውድ ዋጋ ሲሸጡ ይመለከታል በሚቀጥለው የገበያ ቀን አውራ ዶሮውን ይዞ ይሄድና ለሽያጭ ያቀርባል ዶሮ ለመግዛት የጠየቀው ገበያተኛ ሁሉ ከአራት እና ከአምስት ብር የበለጠ እንደማይከፍለው ይነግረዋል። ናስረዲንም በአውራ ዶሮ ዋጋ መራከ ሲናደድና የዛሬ ሳምንት ከእኔ ዶሮ አስር እጅ የሚያንስ ወፎች እስከ 50 ብር ሲሸጡ አሉ፣ ዛሬ ደግሞ ይህን የመሰለ አውራ ዶሮ እንዴት በአምስት ብር ሽጥልን ትሉኛላችሁ? እንዲያው ለመሆኑ ጡር አትፈሩ? ይላቸዋል። ከሰዎቹ መካከል አንዱ ወደ ናስረዲን ጠጋ በማለት ስማ ናስረዲን እነዚያ በ50 ብር የተሸጡት እኮ ዶሮዎች አይደሉም፣ በቀቀን ናቸው እንደ ሰው የሚናገሩ ወፎች አለው። አንድ ሁለት ቃላት ከሰው አፍ ለቅመው ለሚቀባጥሩ ወፎች 50 ብር ትከፍላላችሁ፣ የእኔ ዶሮ የሚያውቀውን ነገር ሁሉ በሆዷ አምቆ በመያዙ ዋጋውን ታራክሱታላችሁ። ሞኛችሁን ፈልጉ። እኔ እንደውም ዶሮዬን በርካሽ አልሸጥላችሁም አላቸው። ወዳጅ ባንደበቱ ናስረዲን በጣም ከሚወዱት ሁለት ሴቶች መካከል አንደኛው መርጦ ማግባት ተስኖት ነገሩን ሲያወጣ ሲያወርድ፣ አንድ ቀን ሁለቱም ሴቶች ከሁለት አንዳቸውን በመምረጥ ቁርጡን እንዲነግራቸው ወጥረው ይዙታል። እባካችሁ አስሩም በመወትወት ግራ አታጋቡኝ። የምትፈልጉትን ነገር ተጨባጭ በሆነ መንገድ በጥያቄ መልክ አቅርቡልኝና ተገቢው መልስ እሰጣችኋለሁ፣ ይላል ናስረዲን። ከሁለቱ ሴቶች መካከል መልከ መልካሟ እና በእድሜ ልጅ ግሯ እሺ፣ እኔ አንድ ጥያቄ ላቅርብልህ። ሁለታችን አንድ ባህር ውስጥ ገብተን ልንሰጥም ብንደርስ ማናችንን ቀድመት ታድናለህ አለችው። ናስረዲንም በእድሜ ጠና ወዳ ልጁ ፍቅረኛው ፊቱን አዝሮ፣ የእኔ መቤት፣ ለመሆኑ ዋና ትችያለሽ አላት። ደስታና መከራ አንድ ሰውዬ በሐዘንና በትካዜ ተጨብጦ መንገድ ዳር ተቀምጦ ሳለ ናስረዲን ጠጋ ብሎ ምን ችግር እንዳጋጠመው ይጠይቀዋል ሰውየውም ወዳጄ ሆይ እኔ ላይ በህይወት ዘመኔ በሙሉ በቅቶ የሚተርፍ ሀብትና ንብረት አለኝ ነገር ግን እስከዛሬ ስኖር አንድም ቀን ደስ ብሎኛ አያውቅም አሁንም ቤትና ንብረቶቼን ትቼ ደስታ የሚገኝበት ስፍራ እንዳለ በማለት በያለበት በመንከራተት ላይ ይገኛለሁ። ሆኖም እስካሁን ደስ የሚያሰኝ ነገር አላጋጠመኝም በማለት ያዋየዋል። ናስረዲን ምንም ቃል ሳይተነፍስ የሰውየውን የመንገድ ቦርሳ መንትፎ ይፈተለካል። ሰውየው ከተቀመጠበት ተስፈንጥሮ ተነስቶ ናስረዲንን መከታተል ይጀምራል። ናስረዲን አካባቢውን ደህና አድርጎ ያውቅ ስለነበር መንገድ እያሰባበረ በመሮጥ ከሰውየው ለመራቅ አላስቸገረውም። ሰውየው ምናስረዲንን የገባበት አቅጣጫ በመከተል ላቡ እስከሚንጠፈጠፍ መሮቱን ቀጠለ። በመጨረሻ ምናስረዲን ይሽለኮለኩባቸው ከነበሩት አቋራጭ መንገዶች ወጥቶ አውራ ጎዳና ላይ ሲደርስ ከሰውየው የመነተፈውን ቦርሳ መንገድ ዳር አስቀምጦ እርሱ በአቅራቢያው ሰወር ብሎ ይጠባበቅ ጀመር። ሰውየው በንዴት ጠቁሩን እየነጨ ከአውራው መንገድ በሩጫ አደረሰ። ቦርሳውን አውራው መንገድ ዳር ተቀምጦ ሲያይ ከደስታው ብዛት የተነሳ እጁን ወደ ሰማይ እያርገበገበ በመድረስ ቦርሳው ማግኘቱ እውነት አልመስልህ ብሎት ከመሬት ላይ አንስቶ እቅፍ አደረገው። ናስረዲንም ከተደበቀበት ስፍራ ሆኖ ጅሎ ደስታ ይሉሃል ይኸው ነው አለ። ዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በሚቀጥለው ደግሞ ተመልሰን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውላን ምልክት ከነካችሁም ቪዲዮዎች እንደተለቀቁ ይደርሷቸዋል። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ጊዜ